ሰላም ሰላም ውድና የተከበራችሁ ወደ ያርጅን ሰን ዩቲብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። በመጀመሪያ ላይ ድምፅ ጥናት ጣ በጣም ይቅርታ፣ ትንሽ ትክም ያለው ትንሽ አሞኝ ስለነበረ ነው እና እንግዲህ ያው መስራት ስላለብኝ ነው የምሰራው። ማለት ለእኔ የጠቀመኝን ነገር ላካፍላችሁ በሚል ነው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ፣ ያደረጋችሁ ቤተሰብ የሆኑ እስከ መጨረሻው ድረስ ተከታተሉኝ። የእውነት ይጠቅማችኋል። ይህን ቪዲዮ ልሰራ ካሰብ ቆይቻለሁ፣ ግን ሞር ደግሞ ለእኔ ምን ያህል ለውጥ ይሰጠኛል የሚለውን ነገር ቸክ ለማድረግ ስለፈለግኩ ነው እና ዛሬ ላወራ የፈለግኩትኝ ስለ ካስተር ኦይል ነው። ካስተር ኦይል እንግዲህ የምታውቁ ታውቁታላችሁ። ብዙ ጊዜ ሚዲያ ላይ ይከታተላለሁ፣ ግን እጄ ገብቶ አያውቅም። እውነት ለመናገር ብዙ ጊዜ ካስተር ኦይል ካስተር ኦይል ሲሉ ምን አይነት ነው ምናምን ብዬ በጣም ለማግኘት ብዙ ጥር የነበር፣ ግን አልተሳካልኝም ነበር። እና አሁን ነው በቅርብ የገዛሁት። ሞልስ ነው አይነው። ውድ ነው እና ካስተር ኦይል ጃማይካ ብላክ የሚለው ማለት ነው። በጣም አሪፍ ነው። በጣም ለብዙ ነገር ነው በነገራችን ላይ የሚጠቅመው። አሁን ለምሳሌ እኔ በፊት አይኔ በጣም ያቃጥለኝ ነበር እንቅልፍ ጠግቤ ስለማልተኛ፣ እና አይኔ በጣም በቃ ተበርዟል ማለት ነው። በጣም ነው የሚያቃጥለኝ የነበረው በጣም እና የሆነች ልጅ ናት ስታስተምር ያየዋትኝ የአይኔን ሽፋፍት እቀባለው ብዬ አይኔን ቀባውትና ጠዋት ድረስ ግጥም አለ ከዛ ጠዋት ግን ጽድታ ላይ እኔ ምናምን ስትል ሰምቼ ስትል እኔ ለምን አልሞክረው የሚለውን ሞክሬው ነበር እና እግዚአብሔርን እኔ ማምና ያቀተኝ በቃ በጣም ነው እኔ እንጃ ብቻ ሞክራችሁ እዩት። ለጸጉር ብትሉ፣ ለቅንድባችሁ፣ ማድያት ለፊታችሁ፣ ላበላሸባችሁ በተለይ እውነት እኔ እንጃ። ሞክሩትና በኋላ ላይ ለውጡን አይታችሁ የእውነት ታመሰግኑኛላችሁ። የማታውቁ ካላችሁ ማለት ነው እኔ ወይም ደግሞ ሰርች አርጋችሁ ግቡና ስለ ካስተር ኦይል ለማየት ሞክሩ። በጣም ውፍራም ነው ከተለያዩ እንትን ቅባቶች ጋር ነው መቀላቀል ያለባችሁ። ለፊታችሁ ከሆነ ግን ምንም አይነት ነገር ሳታስነኩ ነው ፊታችሁን፣ ማታ ማታ በሳሙና ከታጠባችሁ በኋላ በደንብ አድርጋችሁ ማሳጅ አድርጋችሁ መተኛት። እኔ እንደዛ ነው የማደርገው። ከዛ ጠዋት እንደተነሳሁኝ ታጥቤ ሞስቸራይዝ አረገዋለሁ ማለት ነው ሶ እኔ ለውጥ አይችበታለሁ እግዚአብሔርን፣ በጣም ነበረ ፊቴ የተበላሸው። ምግብ ሰራለሁ ለምሳሌ ደግሞ በጣም እናደዳለሁኝ፣ እና ያው ታቀላችሁ ውስጣችሁ ሲናደድ ፊታችሁ ነው የሚበላሸው። እኔ ባፌ ምናምን አውጥቼ ሰውን እንትን አልልም፣ እና ምንም ነገር ሲፈጠር ውስጤ በጣም ነው እንትን የሚለው በጣም ነው የምናደደው፣ እና በቃ ቶሎ ብሎ ፊቴ ላይ ነው የሚወጣው የውስጤ ንዴት እና በጣም ለውጥ አይቼበታለሁ። በጣም እኔ እንጃ ከምላችሁ በላይ ማለት ነው። በጣም ተበላሻሽቼ ነበር ፊቴ። የተወሰነ ለውጥ አምጥቼበታለሁ። ብዙም አልቆየውም። የሚገርማችሁ በቅርብ ጊዜ ነው ለውጥ ያየሁበት። እንዲሁም ደግሞ ፊታችሁ ጋር በጣም ለተሰባበረባችሁ፣ ጸጉራችሁ ማታ ማታ ስተኙ ማሳጅ ማድረግ ማለት ነው። ወፍራም ነው እንደነገርኋችሁ ሙሉን የምትቀቡ ከሆነ ከሌላ ዘይት ከጸጉር ቅባት ከቀላቅላችሁ ቀላቅላችሁ ግን የፊት የፊታችሁ ከሆነ ግን ውስጥ ውስጡን እየቀባችሁ ማሳጅ አድርጋችሁ መተኛት ማለት ነው። ከፊታችሁ ጋር ቅንድባችሁ በደንብ የሚያበቅለው የአይናችሁን ሽፋፍት አይናችሁንም በቃ ሙሉን ሞይስቸራይዝ አድርጋችሁ መተኛት፣ ጠዋት በንጹህ መታጠብ እና እኔ ብዙ ነገር ነው ጸጉሬ በጣም በተለይ ሳውዲ ስሄድ ባዶ የምመጣው ማለት ነው። በጣም ነው። እንጃ የሳውዲው ደግሞ አይጣል ነው። አላቅም ብቻ እንዴት እንደሆነ። ሁሌም ሳውዲ በየዓመቱ ሄዳለው። ፀጉሬ እዚህ ጋር አስገብቼላችኋለሁ። ከፊት እንደምታዩት ምን ምስል ለን ከጥቅም ውጭ ሆኖ ነበረ። አሁን ደግሞ ተመልሷል። አሁን ደግሞ መጃ እየደረሰ ነው እንጂ ነው እና ሳውዲ ውጭ አንድ ወር ከአስራ አምስት ቀን ወር ሁለት ወር ነው የምቆየው፣ ግን ባዶወይን ነው የምመጣው ማለት ነው። ባዶወይን በቃ ልቅ ነው የሚለው እና እዚህ መጥቼ ነው መንከባከቡ። ሜቪዛ አይመችም ለመንከባከብ ማለት ታጥቤ፣ ቶሎ ነው ማስረው እንደዚህ ውሃ ማድረግ አልችልም። እስቲል እዚህም እንደዛ ሆኜ ነኝ። ግን እንዴት እንደሆነ አላቅም። እኔ ሳውዲ አይስማማኝም። በጣም ነው ፀጉሪን ባዶ የሚያደርገው ማለት ነው። ምን እንጃ እና እዚህ ከመጣው በኋላ ያው እንደ ፎቶ ላይ እንደምታዩት ስንከባከበው እዚህ ጋር ያስገባላችኋለሁ አንድ ፎቶ። በጣም ብዙ ነበር ጸጉሬ። በጣም እኔ አርባ ሀገር ከመጣው ነው እንደዚህ ልቅ ያለው። እና በነገራችን ላይ ጸጉር ያው እንክብካቤ ጠይቃል። እውነት ስንከባከበው ነ ዝም ስለው አንድ አይደለም፣ በጣም ዲፈረንት አለው። ግን ካስተሩ ይህ ለኔ እንጃ ለብዙ ነገር ነው እኔ እስካሁን እንደዚህ መሆኑን አላውቅም ነበር በእርግጥ ብሩም ርካሽ አይደለም ትንሽ የቡጠል ነች ካስተር ኦይል ጃማይካ ነው ከገዛችሁ ማለት ነው ሁሉም አንድ አይነት አይደለም ብላክ ካስተር ኦይል የሚለውን ጃማይካ የሚለውን ነው ከተጠቀማችሁ መጠቀም ያለባችሁ በቃ እሱ ንጹህ ኦሪጂናል ነው በጣም አሪፍ ነው እና ለብዙ ጊዜ ይሆናችኋል። በነገራች ላይ ወፍራም ስለሆነ እያቀጠናችሁ ስለሆነ እንጂ ውድ ነው፣ አይነው፣ ውድ ነው ትንሽ። ይኸዋ እኛ ጋ እንኳን አምስት ብር ናት ማለት ነው። አምስት ብር ማለት በኩዌት ማለት ነው። አምስት ብር ምንድን ናት እንዳትሉ፣ በዚህ አምስት ብር እንግዲህ ስንት እንደሆነ አላውቅም። ብቻ ውድ ነው ትንሽ ናት። ቦጥሏ ትልቅ አይደለም እንዲህ በፎቶ ምናምን ሲታይ ትልቅ ይመስላልና ግን ትንሽ ነች። ግን ደግሞ በውስጡ የያዘው ብዙ ነገር ጥቅም ስላለው ምን ብር ቢወጣ አይቆጭም። ዝም ብሎ ለዝም ብሎ ነገር እናውጣ የለ እንኳን ለዚህ ለሚጠቅመን ነገር ሰው ጸጉራችሁ ለሚበጣጠስባችሁ፣ እንዲሁም ፊታችሁ ማድያት ቡግር ምን ያበላሸባችሁ፣ እንዲሁም አይናችሁን የሚያቃጥላችሁ ምናምን ተጠቀሙት የእውነት ተጠቀሙት፣ ተጠቀሙበት አላችሁ እንጂ አይጎዳችሁም ማለት ነው። እኔ ስላየሁት ነው እና እንደውም ቆይቻለሁ ልሰራላችሁ አልኩኝ፣ ግን ትንሽ አሞች ስለነበረ በቃ ድብርብር አርጎች ስለነበረ ስቲል ታምኔሉን እንኳ ከሰራሁት ቆይቷል እና ለዛ ነው የቆየትኝ እንጂ እኔ የጠቀመኝን ሌሎቻችሁም እንድትጠቀሙበት እፈልጋለሁኝ። ይህን ደግሞ ካላመናችሁ ሰርች አድርጋችሁ የካስተሮ ኤል አጠቃቀም ብላችሁ ማየት ትችላላችሁ። ዶክተሮች ሁሉ ሰርተውበታል ማለት ካስተሮ ኤል ማለት በነገራችን ላይ በኢትዮጵያ ጫቅም ቃጭሚያ ነው የሚባለው። በእኛ ቃጭሚያ ነው መሰለኝ የሚባለው። አሁ እኛ ጋር ትዝ ይለኛል፣ ፋዘሪ ይተክል ነበር ዳር ለዳር በእንትኑ በበቆሎ ዳር ለዳር ምናምን እና እንደውም ያንን በሙቀጫ ይጨፈልቀውና ና ለአንዳንድ እንደዚህ ያለ አይደለም እነዚህ በሬዎቹ ሲታረሱ ምናምን ቀንበር ነው መሰል የሚባለው እና እሱን እንዳይቧጭራቸው እሱን ያለሰልስበት ነበረ በጣም ነበር ዘይት የሚወጣው እንትን በሙቀጫ ሲወቅጠው ማለት ነው እና ይህ ቀንበር የሚባለውን እዚህ አንገታቸውን ንቅ ተደርጎ የሚታሰርበትን ምናምን መጫኛ የሚባል ደግሞ ያህዮች የሚጫኑበት እሱን እሱን ነበር የሚያለሰለስበት ፋዘር ማለት ነው። አቃል ይሄ ቀጭሚያ የሚባለውን እንደውም ኦሪጂናሉ ማለት ነው። ይሄ ትንንሽ የዋሳ ሳትሆን ትልልቁ እኛ ጋር ነበረና እኔ እንደዚ አይነት ጥቅም ይኖረዋል ብዬ ግን አስቤን አቅ ማለት ለምን ነገር ለካስተር ኦይል ሲባል ምንድን ነው ሁሉ ነበር ግን ለማግኘት በጣም ብዙ እንትን ብዬ ስቲል ግዙ ብዬ አላገኘው ምናምን እያሉ ነበረ? እናንተ አጋጣሚው ነው ከስቸ ሳየው፣ ግን ብዙ ጥቅም ነው ያለው። ብዙ የእውነት እንዲ ነው ልላችሁ አልችልም። ብዙ ነገር ነው ያገኘውበት። ገዝታችሁ ተጠቀሙት። እንደውም አንዳንዶቹ ይጠጡታል ሁሉ ማለት ነው። አንጅትን ያጸዳል፣ ምናምን ይላሉ። ግን እኔ እሱን እንኳን እንደ ፍሬ ማድረግ አልችልም። ማለት እንኳን ለመጠጣት ለመቀባት ራሱ ውፍረቱ በጣም የሚያስፈራው በጣም የሆነ በጣም ወፍራም ነው። በዛ ላይ ደግሞ የሆነ እንደ ልዝግ ነገር ነው የሚያደርገው። ሰው እንዴት እንደሚጠጡት አላቅም። በጣም ነው የሚከብደው። እሱን እንኳን እኔ ያልመክራችሁም አላቅም፣ ግን የሚጠጡትም ሰዎች ሲሰሩ አይቻለሁኝ እንደዚሁ። እና ቤተሰብ እጅግ በጣም ጠቃሚ የሆነ ነገር ያልተነገረለት፣ ብዙም ያልተወራለት ካስተር ኦይል ሁላችሁም ተጠቀሙት ገዝታችሁ ተጠቀሙት፣ እና ከዛ ያለውን ዲፍረንት ማለት ከበፊቱ እና ካሁን ያለውን ዲፍረንት ታዩታላችሁ ማለት ነው። እኔ አላቅም ብቻ እንዴት ለፊት ይሆናል ምናምን ልትሉ ትችላላችሁ፣ ግን እኔ እንጃ በጣም በጣም በጣም ነው ፊታችሁን ምንትን የሚልላችሁ የሚያሳምርላችሁ፣ በተለይ ማድያት ያለባችሁ እና በቡግር ደግሞ ጥብስብስ ያለ ከሆነ እኔ እንደነገርኳችሁ ስለምናድድ እና ምግብ ምናምን የእንፋሎት ምናምን ይመስለኛልና ፊቴን ያበላሸው። እንደዛ ቡግር እንኳን ብዙም የለኝም፣ ግን እንደ ማድያት እየተቀየረብኝ ነው እና ለውጥ አይቼበታለሁኝ። ሜቢ ሁለት ሳምንት እንደዛ ነው አሁን ከተጠቀምኩትኝ፣ ፊቴን ማለት ነው የሆነች ልጅ አይቼ ነው እንጂ በፊት ለፀጉሬን የገዛሁት እንጂ ለፊቴ እንደዚህ እንደሚቀባ እንደውም ማለት እንደውም ፊቴን ሲነካኝ ደንግጬ ነበር ሰው የምታጠበው ግን የሆነች ልጅ ስትሰራ የውኝና ለምን ነው ሞክረው ምናም ነገር የሚለውን ሞከርኩት ማለት ነው የፊታቸው ከግንባራችሁ እንደዚህ ጭምድድድ የሚላል አደለ እንዲህ ወደ ላይ ኮስጥር ምናም ስታረጉ እሱን እሱ ሁሉ ያጠፋል በደንብ አርጋችሁ ማስጀራይዝ ማድረግ ከዛ በኋላ ግን ጠዋት ሜቪ ፀሐይ ምናምን ጥሩ ላይሆን ይችላል እና እንደተነሳችሁ ቶሎ ብላችሁ መታጠብ ያለባችሁ ይመስለኛል። አላቅም፣ እኔ በጠዋት ነው የምታጠበው። ፀሐይ ምናምን ነገ ሳይ ሜቢ ፀሐዩ ጋር ጥሩ ላይሆን ይችላል ምናምን ብዬ ስለማስብ አላቅም፣ ላይሆንም ሊሆንም ይችላል። ግን በጠዋቱ መታጠባችሁ አይከፋም ብዬ አስባለሁ ማለት ነው። እና ለእኔ ስለጠቀመኝ ነው ለእናንተም እንደሚጠቅማችሁ ተስፋ አደርጋለሁ። እስከ መጨረሻው አይታችሁ ከወደዳችሁት ላይክ ኮሜንት እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላምና ፍቅር ለእናንተ።